የብሔራዊ ባንክ መግለጫ አውጥቷል እና እውነት ዶላር ሊቀንስ ነው ወይ? የብሔራዊ ባንክ በመግለጫ ሁለት ጥሩ የሚባሉ ዜናዎችን አውጥቷል። የመጀመሪያው 50 ሚሊዮን ዶላር ለጨረታ እንዳቀረበ እና ዛሬ 50 ሚሊዮን ዶላር በጨረታ እንደሚሸጥ አሳውቋል። ከዚህ በፊት ብሔራዊ ባንክ 60 ሚሊዮን ዶላር ለጨረታ ሲያወጣ ያልቀነሰ የዶላር ዋጋ አሁን 50 ሚሊዮን ዶላር ሲያወጣ እንዴት የዶላር ዋጋ ሊቀንስ ይችላል የሚለውን እናያለን። የውጭ ምንዛሪ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ሰላም ውድ የቢኒ ኦንላይን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ትናንትና የብሔራዊ ባንክ መግለጫ አውጥቷል። በመግለጫውም ሁለት ጥሩ የሚባሉ ዜናዎችን አካፍሏል። የመጀመሪያው ዛሬ ለጨረታ የሚያወጣው የሃምሳ ሚሊዮን ዶላር ሽያጭ ሲሆን ይሄም የዶላር ዋጋ እንዲቀንስ ሊያደርገው ይችላል ተብሎ ይጠበቃል። ለምን የዶላር ዋጋ እንዲቀንስ ይችላል? ከዚህ በፊት ሁለት የዶላር ጨረታዎችን አውጥቶ ያን ያህል የዶላር ዋጋም በመቀነስ ረገድ ጉልህ የሚባል ፈጽሞ አልነበራቸው። መሰረቱ፣ የአንድን ዋጋ ከፍና ዝቅ የሚያደርገው በተለይ በፍሪ ማርኬት በሆነ ሰዓት የዴማንዴን የሰፕላይ አቅርቦት ነው። ሶ በዚህ ሰዓት የብሔራዊ ባንክ ተጨማሪ 50 ሚሊዮን ዶላር ወደ ገበያው እያስገባ ነው። ሶ ዶላር በብዛት እየገባ ስለሆነ የዶላር መርከስ ወይንም የዶላር ዋጋ መቀነስ ሊያጋጥም ይችላል ተብሎ መታሰብ ይችላል። ግን ከዚህ በፊትም እንደዚሁ ሁለት የዶላር ጨረታቸውን አውጥቶ ዶላር ያን ያህል ዋጋው አልቀነሰም። በተለይ ለሁለተኛ ጊዜ የብሔራዊ ባንክ የዶላር ጨረታ ሲያወጣ 60 ሚሊዮን ዶላር ነበረ፣ ለጨረታ ወጣ። ያ 60 ሚሊዮን ዶላር ከኢትዮጵያ ብሔራዊ ባንክ በጨረታ የተገዛበት ዋጋ ትንሽ የሚያስቅ ነበረ። ወደ ሀያ ሰባት ባንኮች ተሳትፎው በዌይትድ አቨሬጅ የገዙበት ዋጋ ወደ 135 ብር ከ60 ሳንቲም አካባቢ ነው። እንግዲህ 27 ትልልቅ ባንኮች ተሳትፈው ያሸነፉት ናቸው። ግን ኢትዮጵያ ውስጥ ኦልሞስት ሁሉም ባንኮች ጋር ብትሄዱ ዶላር እንሸጣለን የሚሉትበት ዋጋ 127 128 ነው። ኢቨን ኮሚሽናቸውን ሁለትና 3 ፐርሰንት ቢጨምሩ ራሱ ወደ 130 እና 131 አካባቢ ቢጠጋ ነው። እነሱ ከብሔራዊ ባንክ 135 ብር ከ60 ሳንቲም አንዱን ዶላር ገዝተው እዚህ ግን ምን ብለው የአንዱን ዶላር መሸጫ ዋጋ 128 እና 129 ብር እንሸጣለን ብለን እጥፏል። ይሄኛው አስቂኝ ነው። ከብሔራዊ ባንክ በ135 ብር ከ60 ሳንቲም ገዝተው መጥተው እዚህ ለህዝቡ 127 እና 128 ብር እንሸጣለን ማለት ይሄ የማያስኬድ ነው። ግን እየተደረገ የነበረውን ነገር እንደመገመት እንደሚቻለው የመጀመሪያው በጎን በድርድር በጣም ከፍ ባለ ዋጋ እየሸጡ ነው። አሊያም ደግሞ የገዙትን ዶላር አስቀምጠውታል። እየሸጡት አይደለም። ሶ ቀጥታ ከብሔራዊ ባንክ የገዙትን ራሳቸው ጋር ወደፊት ሊጨምር ይችላል እኛ ጋር ተቀማጭ ሆኖ ቢቆይ ይችላል ብለው በዛ በውድ ዋጋ ገዝተው ቀጥታ ራሳቸው ጋር አስቀምጦታል አስቀምጠውታል እንጂ እየሸጡት አይደለም ማለት ነው። እንግዲህ ብሔራዊ ባንክ ተጨማሪ ዶላር በጨረታ መልክ ወደ ገበያው እያስገባ ስለሆነ፣ በሌላ መንገድ ደግሞ ሰፕላይ ማርኬቱ ላይ እየጨመረ ስለሆነ የዶላር ዋጋ ሊቀንስ ይችላል ተብሎ ታስቦ ነበር። እውነታው ግን ከዛ ጨረታ በኋላ ዶላር እየጨመረ እንጂ እየቀነሰ አይደለም። እንዳልኳችሁ ደግሞ ለዚህ ትልቅ አስተዋጽኦ የሚኖረው እነዚህ ዶላር የገዙ ባንኮች ወደፊት ይጨምራል በሚል ሐሳብ ወስደው ቆልፈው አስቀመጡበት እንጂ አውጥተው እየሸጡበት አውጥተው እየሸጡት አይደለም። ስለዚህ ከብሔራዊ ባንክ እነሱ ገዙ፣ ግን ገዝተው ወደ መሸጥ ወይንም ወደ ማርኬቱ አይደለም ያስገቡት እዛው እራሳቸው ጋር ቆልፎን ያስገቡት ማለት ነው። ስለዚህ ከብሔራዊ ባንክ ካዝና ወደ ባንኮች ካዝና ገባ እንጂ ይሄ ዶላር ወደ ገበያው አልገባም። ሶ ወደ ገበያው ስላልገባ ይሄ ዶላር ያን ያህል የገበያውን ማረጋጋት ወይም የዶላር ዋጋ እንዲቀንስ በማድረግ ረገድ ያን ያህል እዚህ የሚባል ሚና አልተጫወተም ማለት ነው። ሶ ታዲያ የአሁኑስ የ50 ሚሊዮን ዶላር ጨረታ ምን የተለየ ነገር ኖሮት ነው? ከባለፈዎቹ ምን የተለየ ነገር ኖሮት ነው አሁን ዶላር ዋጋ ሊቀንስ ይችላል ተብሎ እየታሰበ ያለውን የሚለውን ስንመለከት ይሄኛው ለየት የሚያደርገው ከዚህ በፊት የነበረው የብሔራዊ ባንክ የዶላር ጨረታ ልክ ብሔራዊ ባንክ ዶላር ጨረታ አወጣ ሲባል በቃ በሆነ ጊዜ አንድ የሚከሰት ነገር ሁሉም ተሻምቶ የራሱን መያዝና ማስቀመጥ የሚፈልግበት አይነት ሁኔታ ነበረ። ሶ ሁሉም ያችን ጨረታ ይሳተፍና ያገኘውን ያህል ዶላር ይዞ የሚያስቀምጥበት ሁኔታ ነበር የነበረው። ምክንያቱም ከስንት ጊዜ አንዴ ነው የሚመጣው፣ የብሔራዊ ባንክ የዶላር ጨረታ ስለዚህ የተገኘውን ይዞ መቀመጥ የሚል ነበረ። የአሁኑ ግን ለየት የሚያደርገው ብሔራዊ ባንክ አያይዞ በመግለጫው እንደጠቀሰው ይሄ የዶላር ጨረታ ድንገት የሚመጣ ሳይሆን ከዚህ በኋላ ሬጉላርሊ በየሁለት ሳምንቱ ወይም በየ15 ቀኑ የዶላር ጨረታ አወጣለሁ ብሏል። ይሄ ማለት ከዚህ በፊት ባንኮች ድንገትን የመጣው ብለው ተሻምተው የሚገዙት ነገር አሁን ግን በየሁለት ሳምንቱ እንደሚመጣ እርግጠኛ መሆን ይችላሉ ማለት ነው። ሰው በሌላ በኩል ደግሞ የዶላር ጨረታ በየ15 ቀኑ እንደሚመጣ እርግጠኛ ከተሆነ በዚህኛው ሳምንት ገዝተው ያከማቹትን ዶላር ካልሸጡት ለቀጣያ ለ15 ቀን ለሚመጣው የዶላር ጨረታ የሚገዙበት ብርም እጥረት ሊሆን ይችላል ማለት ነው። ሌላው ደግሞ ትናንት ይህ ጨረታ ከመውጣቱ በፊት የብሔራዊ ባንክ ከሁሉም ባንክ ስራ አስፈጻሚዎች ጋር ስብሰባ ነበረው። በዛ ስብሰባም እንደተሰጣቸው ትእዛዝ ከሆነ ከዚህ በኋላ ከብሔራዊ ባንክ በጨረታ የሚገዙትን ዶላር ቀጥታ አስገብተው ከካዝናቸው ላይ ማስቀመጥ እንደማይችሉ ተገልጾላቸዋል። ሶ ማድረግ የሚችሉት የገዙትን ዶላር ለተጠቃሚዎቻቸው የግድ መሸጥ አለባችሁ ተብለዋል ማለት ነው። ሶ ይሄ የሚሆን ከሆነ ፕላስ ደግሞ በየ15 ቀኑ እንደዚህ ዶላር የሚሸጥ ከሆነ የዶላር ሰፕላዩ ይጨምራል። ሶ በገበያው ላይ ያለው የዶላር ብዛት ከፍ እያለ ይሄዳል። ስለዚህ ዋጋው እየቀነሰ ሊሄድ ይችላል ማለት ነው። ሶ አሁን ላይ ሆነን ስናስበው ዶላር በምን ያህል መንገድ ሊቀንስ ይችላል? ምን ያህል ሊቀንስ ይችላል? ወይንስ ባለበት ስቴብል ሆኖ መጨመሩን ነው እንጂ የሚተባው አይቀንስም፣ ባለበት ነው የሚቀጥለው የሚለውን ለመወሰን የብሔራዊ ባንክ በየአስራ አምስት ቀኑ ምን ያህል ዶላር ነው ለሽያጭ የሚያቀርበው የሚለው ይወስናል። የሚያቀርበው ዶላር በጣም ትንሽ ሆኖ እዚህ ግባ የማይባል አይነት ዶላር ከሆነ አሁንም ዶላር ቀጥታ መጨመሩን ይቀጥላል። የሚጨምርበት ፍጥነት ይቀንስ ይሆናል እንጂ ዶላር መጨመሩ አይቀርም። የብሔራዊ ባንክ ግን የሚያቀርበው ከገቢያው ጋር ተመጣጣኝ አይነት ዶላር ከሆነ የሚያቀርበው ምናልባት የዶላር ዋጋ መጨመሩ ቀርቶ አሁን ባለበት እስቴብል ሆኖ ሊቀጥል ይችላል። ወይ ደግሞ ብሔራዊ ባንክ በጣም በዛ ያለ ዶላር እያቀረበ ከሆነ በጨረታ መልክ የሚሸጠው ማለት ነው፣ ምናልባትም ብዙ ዶላር ወደ ገቢያው እየገባ የዶላር ዋጋ በጣም እየቀነሰ ሊሄድ ይችላል። ይሄ እንግዲህ የሚወሰነው የብሔራዊ ባንክ ምን ያህል ዶላር ነው በየአስራ አምስት ቀኑ ለጨረታ የሚያቀርበው የሚለው ላይ የሚወሰን ይሆናል። ሶ ይሄኛውን መጠን ብሔራዊ ባንክ እራሱ በየአስራ አምስት ቀኑ የዶላር ጨረታ እንደሚያወጣ እንጂ ምን ያህል ዶላር ለጨረታ እንደሚያወጣ አልገለጸም። ሶ ምን ያህል ይቀንሳል ባለበት ነው ወይም ይቀጥለው ወይንስ ቀስ እያለ ሊጨምር ይችላል። ይሄ መጠኑ የሚወሰነው የብሔራዊ ባንክ በየአስራ አምስት ቀኑ በሚያወጣው የዶላር መጠን ላይ ነው ማለት ነው። አሁን የወጡት ሁለቱ ዜናዎች ግን በጣም ጥሩ ሊባል የሚችሉ እና የዶላር ዋጋ ሊቀንስ ይችላል ተብሎ የሚገመትበት ሁኔታ ነው ያለው ማለት ነው። ምክንያቱ ደግሞ ብሔራዊ ባንክ በየ15 ቀኑ ዶላር እሸጣለሁ ማለቱ ሲሆን ሁለተኛው ደግሞ ባንኮች ከብሔራዊ ባንክ የሚገዙትን ዶላር ቀጥታ ለሕዝቡ እንዲሸጡ እራሳቸው ካዝና ውስጥ ቆልፈው እንዳያስቀምጡበት በትናንትና ስብሰባ መመሪያ ስለተሰጣቸው ማለት ነው። ዛሬ ብላክ ላይ አንዱ ዶላር እየተሸጠ ያለው መቶ ሀምሳ አራት እና መቶ ሀምሳ አምስት ብር አካባቢ ነው። ሶ ከዚህ ሕግ በኋላ ምናልባት ከአንድ ሳምንት በኋላ የዶላር ዋጋ ወርዶ ወይንስ ጨምሮ ምን ያህል ይገባል ብላችሁ ታስባላችሁ የአንድ ዶላር ዋጋ ምን ያህል ይገባል በቀጣይ ሳምንት ውስጥ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ ሀሳብ አስተያየት ካላችሁ እንዲሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ በቀጣይ ቪዲዮ አገኛችኋለሁ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ በቀጣይ ቪዲዮ እስካገኛችሁ ድረስ ሰላም ሁኑልኝ ቻው